ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደተለመደው ይህንን ቪዲዮ ላይክ ሼር አድጋችሁ ብዙዎች ጋር እንድታርሱልኝ በጌታ ፍቅር አሳስባለሁ። በቀጥታ ወደ ዛሬው መራ ግብር እናልፋለን። በጽድቄ በገድሌ በትሩፋት ሄድናለሁ ብለው እንደ ኩራት የሚናገሩ የእግዚአብሔር ልጅ ደም የዘነጉና የረሱ ብዙዎች አሉ። ይህንን ታላቁን የሰባ ግብዣ ከዚህ መመገብ ያቃታቸው እነሆ በቀራንዮ የተደገሰው ታላቁ ግብዣ፣ ስጋዬን ብሉ፣ ደሜን ጠጡ ብሎ የገዛ ሕይወቱን አሳልፎ የሰጠን በእውነት ሌላ ነገር አይደለም። ስጋውን መብላት ደሙን መጠጣት ፍራተሞታከ ነኑ ልጆቹ በስጋና በደም ተካፈሉ። እነሆ የእግዚአብሔር ልጅ የሰው ልጅ ሆነዋልና ባለ በዘመናቸው ሞትን በመፍራት በባርነት በስቃይ የነበሩትን ያሳርፍ ዘንድ ነፃ ያወጣ ዘንድ እነሆ የሞትን አለቃ ዲያብሎስን ሻረ ገደለ ይላል። ክብርና ምስጋና ለአምላካችን ው የሞትን አለቃ የሞት አለቃ የሞተው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሞት ነው። ዕብራውያን ምዕራፍ ሁለት ቁጥር 14 ላይ ሐዋርያ ቅዱስ ጳውሎስ ባለ በዘመናቸው በባርነት በፍርሃት የነበሩትን ሁሉ ያሳርፍ ዘንድ እነሆ የሞትን አለቃ በሞቱ ገደለ ይላል ድንቅ ነው እኚህን የመሰሉ አባት እንግዲህ አሁን በጣም ተነስተውባቸዋል እነ ዲያቆን ሄኖክ እናየዋለን ለማንኛውም ቪዲዮ ውስጥ እናየዋለን አሁንም ፍጡር ቤዛ ሊሆን አይችልም ዲክሌር ማድረግ እንፈልጋለን ፍጡር ቤዛ ሊሆን አይችልም ሆኖም አያውቅም እና ብዙ መረጃዎችን እያስከተልን እንመለከታለን ለዚህ እስከ ቪዲዮ ፍጻሜ አብራችን ይቆዩ ለማለት እወዳለሁ ሰዎችን ልናድን የምንፈልግ ሰዎች ማንን እናስተምራቸው እንቀጥል ማንን እናስተምራቸው ልባቸው የተነካ ማን ሲነገር ነው እንበል ማን ሲነገር ነው? ጴጥሮስ ስምንት ሺህ ያስተማ ያሳመነው ነው ማንን አስተምሮ ነው ልባቸው ተነካ የተባለ ማንን ነግሯቸው ነው ስለማን ተናግሮ ነው ልባቸው የተነካ ልባቸው ልባቸው ተነካ ተብሎ የተናገረው በምዕራፍ ሁለት ላይ ሐዋርያት ሥራ ማን ስለማን ተናግሮ ነው? ጴጥሮስ አለኝ ያለው ማን ነው? ወርቅና ብር የለኝም ግን አለኝ ያሽኩት አለኝ ያለው ማን ነው? ጴጥሮስ ለሌላ ሊሰጥ የፈለገው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ይህ ነው ጴጥሮስ። ይህ እንዲህ ያለው ሐዋርያ ነው። ሊላ እግዚአብሔር ሊልክ የፈለገው እንዲህ ያለውን ሐዋርያ ነው። እንዲህ ያለውን ሰው ነው እግዚአብሔር ሊልክ የሚፈልገው። እንዲህ ያሉ አባቶችን እንግዲህ በማሳደድ ላይ ናቸው ብዙዎች። እንግዲህ ያው ይታወቃል የጌታችን ኢየሱስ የማዳን ስራው ከሌሎች ፍጥረቶች ጋር የማምለክ የለመደ ትውልድ እንግዲህ ምንም ማድረግ አይችልም። እስፔሻሊ በድርሳናት፣ በገድላት እንዲሁም በዋልድ መጽሐፍት በተለይ በመጽሐፈ ዚቅ በየወሩ የሚነበብ ልክ ሰማያትን እንደሚያስጌጡ እንደነኪዳን እምረት ንምረት ጌታችን ኢየሱስን ስም የሚያቀሉ ትምህርቶች እና የማዳኑን ስራ የመስቀሉን ስራ። ምክንያቱም መጽሐፍ ቅዱሳችን ሲናገር ምንድነው ሮሜ መልእክቱ ላይ ሀረቅ ቅዱስ ጳውሎስ የሚለን ሰው በስራ የሚጸድቅ ከሆነ አለ ክርስቶስ እንኪያስ በከንቱ ሞተ፣ በስራ መጽደቅ ቢቻል ኖሮ። ስለዚህ መዳንና መጽደቅ የሚቻለው በክርስቶስ ኢየሱስ በማመን ነው። በዚሁ በሮሜ መልእክቱ ምዕራፍ 3 ቁጥር 24 ላይ ምንደሚለው በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማሳሰሪያ አድርጎ አቆመው። ማንን ጌታችንን ኢየሱስን። ይህም በፊት የተደረገው ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው ይላል። ጽድቁን ያሳይ ዘንድ እግዚአብሔር በልጁ በክርስቶስ ኢየሱስ በቤዛነቱ በኩል ራሱን አሳልፎ ቤዛነታችንን ያገኝንበትን የክርስቶስ ኢየሱስን ስጋ በመስጠት አንድ ጊዜ ወደ ቅድስት በገዛ ደግሞ አስገብቶናል። እናም እንደነዚህ ያሉ ሰባኪያንን በማሳደር ላይ ናቸው። እስኪ ለማንኛውም እሳቸው አንድ የሰጡትን ምላሽ እናድምጥ። የተከፈተብኝ ዘመቻ እኔ የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። እየተሰጠ ያለው እየተሰበከ ያለው በእለቱ የኢየሱስ ክርስቶስ ቤዛነትና አዳኝነት ነው። ስለዚህ ለምንድን ነው ጥላ ቤዛ ይባላል፣ ሌላ ሌላ ቤዛ ይባላል የሚልም ሊቃውንቱ ከሰሞኑ ጀምሮ ግሱን እየተነተኑ ሲነግሩን ከርመዋልና ለተነተሉ ልትንታኔ እያመሰገም የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጽዋን ቅዱሳን ምእመናንን ከልብ ቅርታ ጠይቃለሁ። ቤተ ክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተ ክርስቲያን ይቅርታ ልጠይቃት እወዳለሁ። በመስቀል ላይ ተሰግሎ በከፈለው ቤዛነት ስም ፍጡር ሊጠራ አይችልም በሚል የሰጠው ትምህርት ብዙ ምእመናንን አደናግሯል። ከአውዱ ውጪ አንዳንድ ሰዎች ቃሉን አጣመው በመተርጎም ጦርነት በመቀስቀስ ህዝቡን በማነሳሳት በተለይም ደግሞ ደጋጎች ምእመናንን በጣም አሳዝኗል። ከእመቤታችን ከቅድስት ድንግል ማርያም ጋራ አንዳንድ ብዥታዎች እና ጥያቄዎች ስለተፈጠሩ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 በቤተ ክርስቲያን ክርስቶስ ስላሉ ብቻ ነው ይሄ የሚሆነው። በየዘመናቱ ኢየሱስ የሚባለው ስም ሲጠራ እንደዚህ ነው የሚደረጉት ብዙዎቹ። ምናቸው፣ የትኛው ንግግራቸው ነው ሊያስጠይቃቸው የሚችለውና ከነዚህ ሁለት ጳጳሳትስ የትኛው ነው መጠየቅ ያለበት? የትኛው ነው የሐሰት አስተምህሮን አስተምሮ ይቅርታ መጠየቅ ያለበት የሚለውን ከቪዲዮ እንመልከተው እስኪ፣ ስሙት። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት። መንፈስ ቅዱስ የወረደላቸው እርሷ ስላለችን፣ እርሷ ባትኖር ኢየሱስ ክርስቶስ አይመጣም አይኖርም፣ ኢየሱስ ክርስቶስ አይወለድም። እርሷ ባትመጣ አብን አናየውም፣ ወልድም አንመለከተው፣ መንፈስ ቅዱስም ደግሞ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይል ብርታት እስኪሆናቸው አይመጣም ነበረ። ልጅ ማርያም አይናችን ልጅ ማርያም የሚል ዘማር ያለ ዘምሯለ እዚያር ስአይናችንነት አይናችን ናት። ቤተ ክርስቲያን ከድንግል ማርያም ማህፀን ውስጥ ነበረች። ከድንግል ማርያም ማህፀን ውስጥ እዚያ በዘጠኝ ወር ከአምስት ቀን ተወስኖ ያለው ኢየሱስ ክርስቶስ ቤተ ክርስቲያንን እኛ እድለኞች ነን። ልብ በሉ፣ እኛ ከግላ ኦሪት የተላቀቅን ካሮጌ ተረት ተረት የተላቀቅን ቅዱሳን አባቶቻችንን የምንወዳቸው የምናከብራቸው እግዚአብሔር ባከበራቸው ልክ የምናከብራቸው የቅዱሳን አክሊልና ሕይወት ኢየሱስ ክርስቶስን ያለ ገደብ፣ ያለ ቦታ፣ ያለ ሁኔታ፣ ያለ ልክ፣ ያለ መጠን የምንመሰክርለት እድለኞችንና ይህን እድለኛና ያገኘ ነው። ማንም አላገኘም። አዎ ለምን ድነው በዚህ ደረጃ ሐዋርያው ቅዱስ ጳውሎስ ነአምር ከመይ ጸድቅ ሁሉ ሰበ ገቢረ ሕገ ጎሪት ዘንብለ ዳእሙ በአሚን በኢየሱስ ክርስቶስ ወነኒ አመን በኢየሱስ ክርስቶስ ወበሃይማኖት ነቦቱ ንጸድቅ ሰው በጌታችን በአምላካችን በኢየሱስ ክርስቶስ በእግዚአብሔር ልጅ በማመን እንጂ ህግን በመጠበቅ እንደማይድን እናውቃለን። እኛም በጌታችን በአምላካችን በኢየሱስ ክርስቶስ በቤዛነት እውነተኛ የባህሪ አምላክነት እናምናለን። አምላካችንም ኢየሱስ ክርስቶስ ነው ይላል። እስኪ አሁን ለዩልኝ የትኛው ጳጳስ ነው እንደው መጠየቅ ያለበት ያለባቸው የትኛው ጳጳስ ናቸው? ብፁዕ አቡነ ገብርኤል ናቸው ወይስ ብፁዕ አቡነ ፊሊፖስ ናቸው? ከምን አንጻርስ ነው ይቅርታ መጠየቅ ያለባቸው? እውነትን የክርስቶስን ወንጌል፣ የሐዋርያቱን መሰረት፣ የሐዋርያቱን አስተምህሮ ያስተማሩ መምህራንና አባቶች ናቸው እንደዚህ መጠየቅና መወገድ መወገድ ያለባቸው ኦር እነዚህ የራሳቸውን አስተምረው ፈጥረው የሌለውን ሲመክሩና ሲያስተምሩ የሚውሉት በየአውደ ምህረቱ ጥያቄው ለእናንተው ለራሳቸው ይቆይላቸው። በጣም ነው የሚያሳዝነው። ለማንኛውም እስኪ እንቀጥል። እስኪ ምን እየተደረገ እንዳለ ከእሳቸው ደግሞ እንስማ እስኪ በበለጠ አሁን ምን እንደሚሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚጠራበት ቤዛነት የኃጢአት ስርየት ቤዛነት፣ በዚህ ፍጡር ሊጠራ አይገባም አይችልም የሚል ነው በጥቅሉ። አዎ ትክክል ነው። ከመልአክ ጀምሮ እስከ እስከ ሰው ያለ ሁሉ ወይም ደግሞ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እስካሁን ድረስ ያለው ወይንም ደግሞ እስከ ለምሳ መጻት ድረስ የሚቀጥል ሁሉ ኢየሱስ ክርስቶስ ጌታችን መከራቸው የተቀበለውን መከራ ቢቀበል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የከፈለውን ቤዛነት ማንም ሰው መክፈል አይችልም አይችልምና እሱ የኃጢያትና የሞት መድኃኒት በማዳኑ ተረፈደው የሌለበት የዓለም ቤዛ ቤዛነቱ የኃጢአት ስሬት ነው። አው እያንዳንዳቸው ለምሳሌ እነ ሙሴ ቤዛ ተብሏል። ነገር ግን የሙሴ ቤዛነት በአረፍተ ዘመን ተገጥተዋል፣ በጊዜ ተገጥተዋል፣ ዮርዳኖስ ማዶ ተገጥተዋል። የሁሉም ፍጡራን ቤዛነታቸው በጊዜ በሁኔታ የሚገታ ነው። ነገር ግን በጊዜና በሁኔታ የማይገታ ለዓለም ሁሉ ቤዛ የሆነ ከሰማይ በታች ከምድር በላይ መዳኛ የማን ነው? ከሱ ውጭ አዳኝ የሌለ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቤዛነትን በደንብ አጉልቶ ለማሳየት እና ለማስተማር ካልሆነ በስተቀር ከእመቤታችን ከቅድስት ድንግል ማርያም ክብር ጋራ ምንም የሚያገናኝ አንዳችም ነገር የለም። ጌታ ዘመናቸውን ይባርክ እኝን አባት በእውነት መጽሐፍ ቅዱሳችን በኤፌሳዮን መልእክት ወደ ኤፌሶን ሰዎች ማለት ለተዳራ ሲያኑ ማለት ነው። ለኤፌሶን ሰዎች ቁጥር ሰባት ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። ስለዚህ ማን ዋጋ ከፍሎ ስጋውን ቆርሶ ደምን አፍሶ ከጨለማው ከድቅድቅ ጨለማ በአዳም ምክንያት ከደረሰብን ኃጢአትና ጉስቁልና ኩነኔ ነጻ ያወጣን ማን ነው? በክርስቶስ ኢየሱስ ስላሉ አሁን ኩነኔ የለባቸውም ብሎ ሮሜ መልእክቱ ሐዋርያ ቅዱስ ጳውሎስ ምዕራፍ 8 ቁጥር 1 ላይ ይጽፋል። አሁን ኩነኔ የለባቸው ምክንያቱም ያ ህግ ተሽሯል። ስለዚህ አሁንም እናንተ ህግ ላይ ናችሁ፣ ኦሪት ላይ ናችሁ። ብዙዎቻችሁ እኔ አሁን የምመለከተው እኔ ሃይማኖት ላይ ግድ የለብኝም እንደዚህ የምትቃውሙ በኦርቶዶክስ ውስጥ መሆናችሁ የምትቃውሙ የእግዚአብሔርን አሰራር፣ እውነቴን ነው የምላችሁ፣ ተቀጭ ነው የምትሆኑ፣ ዋጋ ከፋይ ነው የምትሆኑት። ምክንያቱም መጽሐፍ ቅዱሳችን ሲያሳዷቸው ሐዋርያትን ፋይናል ዲስትሮይ የሆኑት ራሳቸው ናቸው። አንዳንድ ሰዎች ኦርቶዶክስ ውስጥ ፈሪሳውያንና ሰዱቃውያንና ሰዱቃውያንን ነው ማየው ኢየሱስን ስራ በየጊዜው የሚቃወሙ ጌታችንን መድኃኒታችንን ኢየሱስ ክርስቶስ ብላችሁ የምትጠሩት አምላካችንን ብላችሁ የምትጠሩት ነገር ግን ስለ እሱ ሲሰበክ ደማችሁ የሚፈላ ማለት ነው። ለማንኛውም እስኪ ይሄንን ክርስቶስ መሰበክ ሲጀምር በቤተ ክርስቲያናችን ማዕበል ይመጣል፣ ፈተና ይመጣል። ክርስቶስ ካልተሰበከ በነገራችን ላይ ዓለም አትነካችሁ፣ በፍጹም አይወጣት፣ እጇን አትዘረጋም፣ እንዲያውም ታደምቃችኋለች፣ አውቃ እያታለለች ምናምን። ክርስቶስ ሲሰበክ ንፋስና ማዕበል ይነሳል። ግን ያ ንፋስና ማዕበል ቢነሳም ጸጥ ሚል ነው የሚሸነፍ ነው ንፋስ፣ አላቅም። ብቻ ግን ሁሌም ቢሆን ከሚሸነፈው ይልቅ የሚያሸንፈውን ማመን እንደሚሻል ክፋት የለውም መቼስ ይገባቸዋል። ስለዚህ ሁላችንም በክርስቶስ ላይ ያለንን እምነት፣ በስሙ ላይ ያለንን እምነት፣ ለነገሩ አብዛኞቻችን የጴንጤ ነው እያለን ስሙን ሳንጠራይ መናፍስት መጫወቻ እንሆናለን። በስሙ ሁሉ ነገራችንን ማጣራ አለብን። የምሬን ነው። እኛ ኦርቶዶክሳዊያን ለምን እንደሆነ አላቅም። ቸርነቱ ይጠብቀን አባታችን እርሱም ይጠብቁት የመቤታችን ፍቅር አይለዩት አይለየን። አረ በጌታ ዘመን ይባረክ ብራዘር። በጣም ኪን የሆነ አስተዋይ ወጣቶችም እየተነሱ ስላሉ ማለት ነው እግዚአብሔርን አመሰግናለሁ። በድጋሚ እስኪ ተመላሽ ይኸው፣ እራሳችን ከምናወራ እነሱ ያውሩት። ሌባ ወረበላ ያለባት ቤተክርስቲያን እንዴት ወደ ሰማይ ብናጋጥጥ ፈጣሪ የሚሰማን ንጹህ ልብ የሌላችሁ ቆሻሻ አስተሳሰብ ይዛችሁ፣ እኛ አባት ምን ተናገሩ እስኪ ምንድነው? ከ ከአንዳንድ ሃይማኖቱን ተገናርጎ ማህበረሰብ የሚሳደቡ ክላሽ ባርኮ ግደል ብሎ የሚያዘምቱ አባቶችን ያልወቀሰ ቤተ ክርስቲያን እኚህ አባት ምን ተናገሩና ነው የዘመታችሁባት? እና ገብርኤል ከኢየሱስ ሊበልጥ ነው? ማርያም ከኢየሱስ ልትበልጥ ነው? በድንቁርና ዘመን መጽሐፍ ቅዱስ ባላነበብን ዘመን እንዲህ ብላችሁ ሰብካችሁን ሊሆን ይችላል። አሁን አንብበን ይገባን ጊዜ መጽሐፍ ቅዱስን ማንበብ በምንችልበት ዘመንም ልታታልሉን ትፈልጋላችሁ። ወታችሁ ምን አድርግኛ ሰው ልጅ ቤዛ አይባልም ልክ ናቸው። መጽሐፍ ቅዱስ ላይ እኔ ማጥብ ያለው አይኑ እንግዲህ ዋናው መልእክቱ ዋናው ሀሳቡ ይሄ ነው። እንግዲህ አሴ ከዘጠኝ ዓመት በፊት ከመታገዱ በፊት እንግዲህ የሰበከውን ስብከት በኦርቶዶክስ ቤተ ክርስቲያን እና ወንድማችን መምህራችን ጉዳይ ቀለል አድርገን ስናስበው ይገርመኛል። አንድ አድራሻ ቢስ መዝሙር አለ፣ ከየት እንደመጣው ማይታወቅ። አንድ ወልዳ ስሙን አበዛች አንድ ወልዳ ስሙን አበዛችው። አንዱ ሀገር ስትሄድ ኢየሱስ አለችው፣ ደሞ ስትሄድ አማኑኤል አለችው። ከየት እንደመጣ አይታወቅም። እግዚአብሔር ይወቀው ወደ መጣበት ይሄድ። መጽሐፍ ቅዱሱ አላለው። ትሰማላችሁ። ኢየሱስ ክርስቶስ የሚለውን ስም ቅዱስ ዮሴፍና እመቤታችን ተባብለዋል። ደግሞ ከስፍራ ወደ ስፍራ ሲቀይሮ

ጉዴን የነገረኝን ላሳያችሁ በሚለው ስብከት ተጠርተው መጥተው፣ በእርግጥም ጉዳቸውን ብቻም ሳይሆን የእግዚአብሔር ምሕረት ያዩቱ ወደ ሳምራዊቷ መጥተው አንቺ ስላልሽ አይደለ በእውነት እርሱ መድኃኔ ዓለም እንደሆነ እኛም አይተናል። አንተ ስለ ሰበክ አይደለም እንድትሉ እግዚአብሔር ይርዳችሁ። ስለ ተናገርከው አይደለም እንድትሉ እግዚአብሔር ያግዛችሁ። ኢየሱስ ክርስቶስ የዓለም መድኃኒት ነው፣ እኔንም አትርፎኛል፣ እኔንም አስመልጦኛል እንድትሉ እግዚአብሔር ይርዳችሁ። ጌታ ኢየሱስ ስሙ የተባረከ ይሁን። እዛ ቤት እያለ እንግዲህ ያስወገደው ወይም ደግሞ ከቤተ ክርስቲያኒቱ ያሳገደው ስም ኢየሱስ ነው ለማለት ነው። ማስረጃዎች እነዚህ ናቸው። በቃ ኢየሱስ የሚለው ስም በቃ በኒንጃ በቃ ምናቸው እንደሆነ እኔ አይገባኝም። ማለት እኔ ኢንተርናል ፒላር የሆነ ስም እንደሆነ ነው። ማቅ የቤተ ክርስቲያን አምድና መሠረት ኢየሱስ ነው ብሎ ነው የሚያምኑት እንዴ ቤተ ክርስቲያን መሰረቷ የቤተ ክርስቲያን ራስ ተብሎ የተጻፈለት በኤፌሶ መልእክት ሐዋርያ ቅዱስ ጳውሎስ ምዕራፍ 4 ላይ የተናገረው ኦኬ፣ ቤተ ክርስቲያን ራስና መሰረት ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ካልተጠራ ተጠራ ማን ሊጠራ ኖሯል? ቤቱ የማን ነው? የአባቱ ቤት አይደለ እንዴ? ኧረ በጣም ነው የማዝነው። ትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ እንደዚህ ነው የሚለው፣ ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ተጠራዋለች። ኦኬ፣ መንፈስ ቅዱስ ነው መጀመሪያ አስቀድሞ የተናገረው በነብዩ ኢሳያስ በኩል ስሙንም አማኑኤል እግዚአብሔር ከኛ ጋር ሆነ ማለት፣ በስጋ ተገለጠ እግዚአብሔር በስጋ ተገለጠ። አምላክ ክብሩን አዋርዶ ክብሩን ትቶ መጥቶ በስጋ ራሱን ባዶ አድርጎ ልክ ፊልጵስዩስ መልእክት ምዕራፍ 2 ቁጥር 6 10 ላይ እንደሚናገረው ማለት ነው ሐዋርያ ቅዱስ ጳውሎስ ራሱን ዝቅ አድርጎ መጣ። ይሄ ነው ለስም አጠራሩ ክብር ይሁን ብላ የምጠራው ቤተክርስቲያን ግን ዛሬም ከሽፋ ነው የምናያትና በጣም ነው የማዝነው። እንዲህ እየወረዱበትም ነው እንግዲህ እነ ዲያቆን ሄኖክ እነ ዲያቆን ሄኖክ እኚህን የሚያክሉ አባቶች መዝለፍ ላይ ናቸው። አሁንም ተመልከቱ ሄኖክ ኦርቶዶክሳውያን፣ ይህንም መረጃ ኮፒኒንግ ሼር ሪፖርት አድርጉልኝ የመምህራችን የዲያቆን ሄኖክ ሀይሌን የበጣም የተወደደ ሊደመጥ የሚገባው ከፍኖተ ጽድቅና ከብፁዕ አቡነ ገብርኤል ጋር ያስተላለፈውን መልእክት ነው አሁን የማቀርብላቸው። ዲያቆን ሄኖክ እንግዲህ በእስራኤል ገሊላ ላይ ሆኖ ነው ይህንን ጽሁፍ የጻፈው። ፌስቡክ ገጹ ላይ ገብታችሁ ሁላችሁም ተከታተሉ እና ሼር ኮፒ ሊንክ ሪፖርት አድርጉልኝ ከ100000 ከ200000 በላይ እይታዎች ይኖሩት ምክንያቱም ደስ የሚያሰኝ መልእክት ስለጻፈ አብዛኛዎቻችን ያስደሰተ መልእክት ስለጻፈ ዲያቆን ሄኖክ ኃይሌ በሚል ፌስቡክ ላይ 484000 በላይ ተከታይ አለው። እዛ ላይ ገብታችሁ አንብቡ። ቀንጨብ ቀንጨብ አድርጌ ብቻ ላንብላችሁ። የመጀመሪያው እንዲህ ሲል ይቀጥላል። በተለይ ከዚህ በተገናኘ ዲያቆን ሄኖክ ኃይሌ ያጋራውን ሀሳብ ነው መነግራችሁ ፍኖተ ጽድቅ የሚባል እባጭ ቤተ ክርስቲያን ላይ ከመጣ ጀምሮ እንደ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅና በሚያገሳ ስብከቱ ምእመናንን ሲያወዛግብ ሰንበትበት ብሎ ነበረ። ጌታ በወንጌል በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለ የፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተ ክርስቲያንን ከነ ንፍጡ ካለወደላችሁ ብለው ሲሟገቱ ከርመዋል።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 ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። እንከር ያለ ቀኑን አዊ እርምጃ እንጠብቃለን። እንግዲህ እንደሰማችሁት ነው። እንደ አባት ሊታይ በሚገባ መልኩ ከአባት በታች ተንቀው ተዋርደው፣ በእርግጥ ያ አዲስ አይደለም። ስለ ስሜ ነቀፊያ ይደርስባቸዋል፣ ስለ ስሜ በልዩ ልዩ ስፍራ ትጠላላችሁ አስቀድሞ ጌታችን በማቴዎስ ወንጌል በተራራው ስብከት ተናግሯል። አዲስ አይደለም። ብዙዎች በዚህ መልኩ ነው እንግዲህ ከቤተ ክርስቲያኒቱ በየጊዜው በየእለቱ እንግዲህ ተወገዱ፣ ተሰደዱ ምን ብለን ምንሰማው ማለት ነው እያሉን የምንሰማውና በስተመጨረሻ እንደዚህ እያደረጉ ነው ትውልድን የሚገሉት። ኦኬ በፍጡር አምልኮ ትውልዱን እያሰከሩ ወደ ሲሆን ለመንዳት ነው አሳባቸው። የፍጡር አምልኮ ካልቆመ አሁንም እቺ ቤተክርስቲያን መፍረሱ አይቀሬ ነው። የክርስቶስ ኢየሱስን የማዳን ስራ ወይም ደግሞ ሞት እና ትንሣኤ ከአፄ ቴዎድሮስ ጋር ያገናኘው መምህር ነው እንግዲህ ተመልሶ እኚህን አባት ሚጠቻቸው። ስሙልኝ እስኪን ሰው እንኳን ለዝክረ ልደቱ ለአፄ ቴዎድሮስ ዳግማዊ አደረሳችሁ አደረሳ ዳግማዊ አፄ ቴዎድሮስን ዛሬ ልደታቸውን የምናከብረው ሞታቸው ዋስትና ስላለው፣ ሞቱ የማያምር ሞቱ ዋጋ የሌለው ሰው እኮ ልደቱ አይከበርም። ከእንስሳ በምን ይለያል? ስለዚህ ልደታቸውን ስናከብር ዳግማዊ አፄ ቴዎድሮስን በተመለከተ ራስ በራሳቸውን አጠፉ የሚለው ቋንቋ የሚገልጽ አይደለም። ፈረንጆች ሲጽፉት ሱሳይድ ሲሉት፣ እንዴት ያበሳጫል መሰለኝ። ሱሳይድ አይደለም፣ እጄን ለባዕድ አልሰጥም የሚል የሥነ ልቦና ጦርነት ነው። ተገደልኩ አለማለት ነው። ለጥ የሚል ማሰነፍ ነው። ችግሩ ችግሩ እኛ የአውሮፓ ተማሪዎች ስለሆነን ስርዓተ ትምህርቱም በዛ ውስጥ ስለምናልፍ እነሱ ስለሚነግሩ ቴዎድሮስ ዘማድ ኪንግ እያሉ ስለሚነግሩን እኛም የስ ኦፍ ኮርስ ዘማድ ኪንግ እያለ ስለምናስተጋባው አስተጋባው አብረን አብተን ነው እንጂ፣ ያበዱት እነሱ ናቸው። ቴዎድሮስማ ጤነኛ ነው ኢትዮጵያ ስለዚህ ተስፋ በመቁረጥ አይደለም። ቶሎ ማጀብቸው የስነ ልቦና ጦርነት ያሸነፈ ነው። ናፌርን እኮ ውልቅ ብሎ አይደል ነበር። እኮ ቴዎድሮስ ጥይት ባይጠጣ ኖሮ ሸዋ ልምጣ ይላል፣ መሀል ሀገር ልግባ ይላል፣ መሬት ስጡኝ ይላል፣ ፍርድ ቤት ቅጠሩኝል ነበረ። የቴዎድሮስ ሞት እንደ ክርስቶስ ሞት ነው። እንደዚህ ነው ማሰብ ያለብን። ክርስቶስ ኢየሱስ እንግዲህ ሰምታችኋል የክርስቶስ የጌታችን የመድኃኒታችን የአምላካችን ስም ወይም ደግሞ ሞቱና ትንሳኤው የሰራው ስራ ለዓለም ቤዛ የሆነበት ራሱን አሳልፎ የሰጠበት ኦኬ ዓለምን ከራሱ ጋር ያስታረቀበት ልክ እንደ ቴዎድሮስ ነው፣ በቃ እንደ አፄ ቴዎድሮስ ነው። ልክ እንደዚህ አይነት ዘረኞች ናቸው፣ ወንበዴዎች፣ ትውልድ ገዳዮች ናቸው። እንግዲህ ዛሬም ተነስተው እነዚህን ድንቅ የሆኑ የክርስቶስ ኢየሱስን የወንጌል ስራ የሚናገሩ የማዳን ስራ የሚገልጡ እውነተኛ ቤዛነቱን የሚያስተምሩ አባቶች ላይ የተነሱ ያሉት እና አፉን ሲከፍት በዚህ ቪዲዮ እንመለከታለን ገና አሳያቸዋለሁ በማስረጃ እና በጣም ይደንቃል በጣምም ያስደንቃል ለማንኛውም እስኪ እናድምጠው ሚካኤል ቤዛ መሆን አይችልም ገብርኤል ቤዛ አልሆነም ሚካኤል ቤዛ ገብርኤል ቤዛ አይባልም አስኬማውን አስቀምጦ መቀላቀል ከወጡት ጋር መቀላቀል ይሄ የቤተክርስቲያናችን አስተማ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም የትኛው ፍጡር ቤዛ አልሆነም ፕሮቴስታንት ተሃድሶ መሠረተ መሰረተ እምነት ወይም ዶግማ የሆኑት ነገሮች የእኛን ልብስ በለበሱ አባቶች አማካኝነት መልእክት እንዲተላለፍ እየተደረገ ነው። ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። ስለዚህ ኢየሱስ አማላጅ ነው፣ ለማኝ ነው ብለው አፋቸውን ሞልተው ደረታቸውን ነፍተው በፌዝ በስላቅ አይነት ቃል ሲናገሩ ሰምተናል። ስለዚህ አማላጅ ብሎ የሚሰብክ ጳጳስ እኔ ብዙ ልበለው፣ ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ አንተም ቃል ከሌላ ሳላመጣ መጽሐፍ ቅዱስ ላይ ብቻ የእግዚአብሔርን ቃል እየተናገሩ የእሳቸውን የስህተት ትምህርት አጠፋው አጠፋው ሰምና ደረጃ ራሁ ከራሁ ፍነቶ ጽድቅ አዳራሽ ላይ ተገኝቶ መስበክ ማለት አባ ሁሉ አባ አባ፣ ጨጓሬም እንግዲህ እንደሰማችሁት ነው። አባ ጨጓሬም አባ ኳስኳሴ ናቸው። የእነሱን ትምህርት አስተጓጉላለሁ ከዚህ በኋላ እንዳያገለግሉ አድርጋለሁ እያለ ነው፣ እየፎከረ ነው። ግን ቅድም ሲል ነበር እንደሰማችሁት ያ ቅድም ያያችሁት ሰው ነው። ቴድሮስ ከኢየሱስ ክርስቶስ የክርስቶስ ኢየሱስ ስቅለት የቴድሮስ ያን ያህል ነው የተሰቀለው እናም ቤዛ የሆናቸው ማለት ነው። ስለዚህ ቴድሮስ ይመለካል፣ ምኒሊክ ይመለካል። በዚሽ ቤተክርስቲያን ኢየሱስ ሲመለክ ግን ደምንባ ፊታቸው ይገረጣል ገና ፊታቸውን ይኮሰኮሳቸዋል። ለምን ውስጣቸው ያለው ነው። በነገራችን ላይ አዲስ አይደለም። ኢየሱስ የሚለው ስም ምድር የምትሸከመው ስም አይደለም። ኦኬ፣ አለምን ያናወጠ ያንቀጠቀጠ ስም ነው። ሄሮድስ ከጉያው ተንቀጥቅጦ ገና ሲወለድ ደነገጠ። በቃ ጀግና ስለሆነ ኢየሱስ ኦኬ። ሰማያትና ምድርን የሚገዛ ጌታ ነው። እና ኢየሱስ አማላጅ አይደለም ይላሉ፣ ሲፈልጉ ቀይረው ሮሜ 834 በቂ አይደለም ወይ? በቂ አይደለም ሌላኛ፣ እኮ ብዙ ማስረጃዎች አሉ። ዕብራውያን ምዕራፍ 7 ቁጥር 24 እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይልና ስለ እነርሱም ሊያማለድ ዘወት ዘወትር በህይወት ይኖራልና ይላል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። የማማለድ ስራ፣ የማዳን ስራ የክርስቶስ ኢየሱስ ነው። ሶ አባ ጨጓራ ያልካቸው አባቶች የሰበኩት ይሄንን ነው። ስለዚህ መጻፍ ቅዱስ ልክ አይደለም ልትል ነው ወይስ የመጽሐፍ ቅዱስ ጠላት ናንተ? አልገባኝም፣ እኔ ምንም አልገባኝም። ኦርቶዶክስ ውስጥ የተሰገሰጋችሁ እናንተ የክርስቶስ ኢየሱስ ጠላቶች፣ ዋጋችሁን ነው የምትከፍሉት። ዋጋችሁን ትከፍላላችሁ ማለት ከመጽሐፍ ቅዱስ እጪ ነገሩ ከመጽሐፍ ቅዱስ እጪ ነው፣ እድሜ ልካችሁ ተሰብኩ የኖራችሁት። ስለዚህ ስለ መጽሐፍ ቅዱስ ገና ሲነሳ ያማቸዋል። ለማንኛውም እስኪ የዮናታን አክሊሉን ደግሞ ጉድ እንስማና ሀሳብ እንሰጣለን። የሆል የመለኮት ሚራክል ነው በሁ ውስጧ ሀብን ያደረገው እንጂ ከስጋዋ ስጋ አነስቶ ከደሞ እንደምንመስተው የሚባል ታሪክ ነው። የዛሬ አምስት ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል በፈለገው ሐሳብ አለ። ኢየሱስ ክርስቶስ ከማርያም ስጋ አነስቷል ወይስ አልነሳም የሚለው ሐሳብ ሲነሳ ኢየሱስ ከማርያም ስጋ አነስቷል ግልጽ ነው። ኢየሱስ ከማርያም ስጋ አነሷል። ያኔ ከማርያም ስጋ አልነሳም ብዬ የተናገሩት እንግዲህ እንደሰማችሁት ነው። እንደዚህ አይነት ምንፍቅና በመድረክ ላይ ቁጭ ብሎ ስሁት የሆነ አስተምሮ ያስተምራሉ። ማንም አይጠይቃቸው፣ ካውንስሉም አይን የለውም። ቆንስላው ተብሏል። እንግዲህ ካውንስሉ እንደውም ካውንስል አይመስልም። የቆንስላ ጽፈት ቤት ዝም ብሎ እንደው ድርጅት ነገር ነው ይመስለኝ። እንግዲህ በአንድ ምላስ ሁለት ምንድ የሚባለው ብቻ በጣም ያስደንቃል። በመድረክ ላይ ብዙ ሰዎች ይሳቱ ሰዎች አሉ። ምን ብለው የወጡ ያንን ትምህርት ወስደው የወጡ ሰዎች አሉ ምን ብለው ኢየሱስ ክርስቶስ ታምራዊ ሚራክል ነገር ነው የተፈጠረው በሆዷ ውስጥ በድንግል ማርያም። እናም ብሎ ተመልሶ ከስጓ ስጋ ነስተዋል ብሎ ደግሞ ተመልሶ ሌላ ስብከት ከአምስት ዓመት በኋላ ሪፎርም አድርገውት ወይም አድሶት መጣ ማለት እና፣ እነዚህ ሰዎች ከእግዚአብሔር ቃል በጣም እጅግ ብዙ ማይል የራቁ ሰዎች ናቸው ያልኩት ለዚህ ነው። እባካችሁ መርጣችሁ ተመገቡ፣ መርጣችሁ አድምጡ፣ መርጣችሁ ስሙ የምለው ለዚህ ነው። እኔ መርጣችሁ አድምጡ ባካችሁ፣ ምን ማድረት ማድመጥ እንዳለባችሁ ምን መስማት እንዳለባችሁ። ስለዚህ ስለምትሰሙት ነገር ተጠበቁ፣ ተጠንቀቁም ብሏል ጌታችን ኢየሱስ ክርስቶስ። ስለዚህ የመጨረሻው ዘመን ነው። ሁሉም እንደ እንደ ገዛ ምኞቱ ነው። እግዚአብሔር ቃል የሚረዳው እንደ ፍላጎቱ ነው፣ እንደ አገባቡ ሳይሆን እንደ ፍላጎቱ ነው። አውድ ምናምን የሚባል የለም። ሄርሜኔቲክስ ወይም ስነ አፈታት የሚባል ነገር የለም። ቴዎሎጂካል ወይም ሲስተማቲክ ቴዎሎጂ የሚጠቀም ሰው የለም። በራሱ ፍቃድ ነው የሚተረጉሙ። ባይብሊካል ኮሜንታሪ፣ የአባቶች ትምህርት፣ እነዚህ ሁሉ ቀርተው በራሱ ፍቃድ ነው ሁሉም ለየራሱ እንዲመቸው ነው የሚያደርገው። እና ከዚህ ሁሉ እንድትሸሹ በጌታ ፍቅር አሳስባቸዋል። ጌታችን ኢየሱስ ክርስቶስ ይመጣል። ይሄ ነው ተስፋችን እኛ፣ ይሄ ነው ክርስቶስ ኢየሱስ ኮር ትምህርት የቤተ ክርስቲያን ኮር ትምህርት ይሄ ነው። ኦኬ ያለ ፊት መጨማደድ፣ ያለ ነውር፣ ያለ ነቀፋ እንድትሆን የሚፈልጋት ቤተ ክርስቲያን በደሙ የዋጃት ቤተ ክርስቲያን ሊፈልግ ይመጣል ጌታ ኢየሱስ። ያው የጠፋውን ሊያድንና ሊፈልግ የመጣው ስላለ ኢየሱስ ይመጣል። ስለዚህ ሁላችንም እንንቃ፣ ሳቲቱንም ቀናቲቱንም አናቅም፣ እንግዲህ እንንቃ። ይህንን ቪዲዮ በደንብ አድርጋችሁ ላይክ ሼር እንድታረጉት ብዙዎች ጋር እንድታረሱልኝ በጌታ ፍቅር አሳስባለሁ። ጌታ ኢየሱስ ይመጣል። ማራናታ